ቻሪቴብል ኦርጋናይዜሽን እጣ የቆረጣችሁ በሙሉ አሁን ነው እጣው የሚወጣው። አሁን ነው ዘጠኝ ሰዎች የቤት ባለቤት የሚሆኑት። ዘጠኝ እድለኞች አቡዬ፣ ቪዲዮውን ሮጠብኝ። ኮመንትሽ ሁንጄኒ፣ ፍቅር ቴንኪው። ሶስተኛ ፎቅ እሺ፣ እና ሶስተኛ ፎቅ ብቻ በቃ አዳራሽ አለ። ይማራለሁ ተጀመረ። እንዲ ይኸው ሊጀምር ነው። ወደ አዳራሽ እየገባው ነው። ሜካፕ እማራለሁ እማራለሁ አይስዌር ይሄ ልዬ ሜካፕ እኮ ሰውን ሰው ያስመስላል። ይኸው እንዴት እንዳማረብኝ። ምን አለበት ሁሌ እንዲማሩ ባምር። አይ ላቭ ሜካፕ። ይሄን ሜካፕ ተምሬ እአቻላሚጥ እናንተ ይቆራረጣል ይቆራረጣል እያሉ ነው። እንደ ለእኔ ጉድ ኮኔክሽን እያለኝ ነው። አረንጓዴ የበራው ኮኔክሽን የቆንጆ ነው።